ሀና ምን አጋጠማት? ወይዘሮ ሜላት ሀናን ትልቅ ችግር ውስጥ ከተቷት። ሀና ብዙ የተደበቀ ምስጢር አላት። ያንን ምስጢሯን በማጋለጥም ሀናን አሁን ወይዘሮ ሜላት ችግር ውስጥ አስገብተዋታል ለምን ይመስላችኋል? እንግዲህ እያንዳንዱን ነገር አንተነህ እየተከታተለ ሀናን ያስቸግራታል። እናም መጨረሻ ላይ ግን የሰላምን ችግር ወይም ደግሞ ሰላም ልጇን አስወረዳለች ብሎ ዝክዝክ ዝክ አድርጎ ወይዘሮ ሜላትን ነገራቸው፣ በስልካቸው ላከላቸው። እናም ይሄ የሆነው ምክንያት እንዴት ነው ስትለውም፣ ልጁ የራሴና የኔ ነው፣ ግን ደግሞ ልጅሽ ራሷን ፍጹም አድርጋ እኔ እንዳስቸገር እኳት አድርጋ ነው አሁን ላንቺ የነገረችሽ። እውነታው ግን ሀናንና እንዲሁም ደግሞ ዶክተሩን ሄደሽ መጠየቅ ትችያለሽ። ይህን ካልሆነ ግን እኔ እውነትም ውሸታም ሰው ነኝ ማለት ነው አላት። ከዛም ሀና እኔ ምንም አቀው ነገር የለም ብላ ሽምጥጥ አድርጋ ካደች። ወይዘሮ ሜላት የተደበቀውን ፋይል ዝግ ዝግ ካደርገው ካድርገው አወጡት። በጣም ያሳዝናል። አንቺ እንግዲህ አባቴን አሳክማለሁ እያለች ደፋ ቀና እያለች ግን ደግሞ እየመጣባትና እየደረሰባት ያለው ችግር በጣም ብዙ ነው። እናም አሁን ይህን ነገር መቋቋም አቅቷታል። አባትየውም ይሄን ጉድ ቢሰሙ በድብቅ ልጄ እንዴት ታደርጋለይ ብዬ ጠብቅ ያላቅም በማለትም ሌላ ችግር ይፈጠርና ሕመማቸው ይባባሳል። ሀና የምታረገው ነገር ግራ ገብቷታል። አንደና ደግሞ የሀናን ደካማ ጎን በደንብ አጥንቷል። ስለዚህ ሁላቸውንም አያይዟቸዋል። ሰላም ውድና የተከበራችሁ የቻናል የቤተሰቦች እንዴት ናችሁ? ልጅ ሰላማችሁ ይብዛልኝ። ለዚህ ቻናል አዲስ ሲሆናችሁ ሰብስክራይብ እያደረጋችሁ ቪዲዮውን እስከ መጨረሻው ተከታተሉ። ኖላዊ ቀጣይ ፓርት ይዘን መተናል ማለት ነው። እንግዲህ አንቹ ምንድን ነው ያጋጠማት የሚባለው ነገር አንዳንድ ጊዜ ባምናቸው ሰዎች እንጎዳለን እና ሀኔ ደግሞ ወይዘሮ ሜላትን ከምንም በላይ አምናቸዋለች ማለት ነው። ለእነሱ ቤትም ብዙ ዋጋ እየከፈለች ትገኛለች። እናም ይህንን ፋይል አውጥቼ ለፖሊስ ሰጥቼ በልጅ ላይ የተጫወታችሁትን ነፍስ ዋጋ አስከፍላቸዋለሁ። አንቺ ላምኝ ነበር እያለች ወይዘሮ ሜላት እያስፈራራቻ ትገኛለች። የሰው ነብስ ተባብረሽ አጥፍተሻል። ስለዚህ ተጠያቂ ነሽ። ይሄን ነገር ደግሞ ለአባትሽ እነግረዋለሁ ስትላትም አባቴን በፍጹም እንድትነግሪብኝ አልፈልግም፣ አባቴ ይሞትብኛል አለች። አንቺ የልጅን ልጅ አስወግደሽ ከዶክተር ጋር አንቺ ሙሉ ኃላፊነት ወስደሽ ስታጠፊ የሰው ነብስ ምንም አልመሰለሽም። ስለዚህ የአባትሽ ነብስ ቢጠፋ እኔን የሚያሳስበኝ ይመስልሻል? ልጄ ምንም ነገር ብታደርግ ልናደድባት ይችላለሁ፣ ግን ደግሞ ከውስጧ ፈጣሪ የሰጣትን የአብራኳን ተካፋይ እንዴት አብራኳን አውጥታ እንድትጥል ታደርጊያለሽ? በማለትም አሁንም የተጋነነ ጸብ አደረሱባት። እሷም እባክዎትን፣ እትዬ እኔ በልጆ ልመና ልመናና በልጆ ለቅሶ እሷ ከምታለቅስ ብዬ ነው እንጂ እውነት የሰው ነብስ ማጥፋት ፈልጋ አልነበረም አለች። እርስዎ ደግሞ ምን ሲደረግ አንተነህ ሁሉንም ነገር አውጥቶ ነግሮኛል። አሁን ደግሞ ልጄን አስረግዞ ከነበረው ሰው ጋር አብረሽ ሌላ ነገር ለመቀጠል እየተግባባሽ ትገኛለሽ በማለትም ነገሩን አዟዙሮ አዙሮ ጠምዝዘው ሀና ላይ እየፈረዱ ይገኛሉ ወይዘሮ ሜላት ትክክል ነው እህትዎ እኔ እንጃ ሁልጊዜ በተደጋጋሚ ስህተት ይሰራሉ ሀና ላይ ሀና ለእርሳቸው ቤት ደስታቸውን የመለሰልችላቸው ሰላም የሆነችላቸውን ብዙ ዋጋ የከፈለችላቸውን ሀና እንደዚህ ማድረግ ተገቢ አይደለም። ሰላም ደግሞ እንግዲህ አሁን በአንተነህም በእናቷም እየተናደደች ትገኛለች። ሀና ምንም ያደረገችው ነገር የለም እኔ ፈልጌና ፈልጌ ብቻ ነው እሱ ደግሞ ይህንን ማያራ ማድረጉ ነው በማለትም ልታግባባ ብትችልም፣ እንደገና ደግሞ መጀመሪያ ላይ ሰላምም ክዳ ነበር እማዬ እንደዚህ አታድርጊ ሀና እኔም ሆነ ይሄ የምትይው ነገር ምንም ያደረግነው ነገር የለም ሲጀመር ጽንስ የሚባል አልጠነስኩኝም ከዚህ ከልጁም ጋር አልተገናኘሁም እምቢ ብሎ ስለ እምቢ ስላልኩት እንጂ አልፈልግህም ስላልኩት ከአንቺ ጋር የማጣሊያ መስሎት እንጂ ምንም የተፈጠረ ነገር የለም ስትላትም በማስረጃ እኮ ነው ዶክተሩ ጋር ወስዶ ዶክተሩን እንደማቆ ሆኖ አናግሮ ሁሉም ነገር ዘርዝሮ የነገረኝ የታከምሽበት ዶክሜንት በሙሉ ሀና የፈረመችበት እኮ ወጥቷል። በማለት እንግዲህ ወይዘሮ ሜላት ያዙ ይልቀቁኝ እያሉ ይገኛሉ። ምናሴ ደግሞ ሚዛናዊ አስተሳሰብ ያለው በጣም መልካም ልጅ ነው ለሀና ያለው አመለካከት። እናም ከሀና ላይ ብቻ አትፍረጅ ልጅሽ ናት ይህን ነገር እንድታደርግ ያስገደደቻት ስለዚህ እናት የተረጋጊ ቢልም፣ እንዴት እንደዚህ ታረጋለች? የልጅ ልጅ ቢኖርልኝ ለእኔ ጥላቻ አይደለም። በእርግጥ ሰማን ያለለው ቢሆንም ግን ደግሞ ለእኔ ያስፈልገኛል። የሰውን ነፍስ ያክል ነገር እንዴት በቀላሉ ቀጥፋ ታስወግዳለች? በማለት ሌላው ጥንቅጥ እና ያንን ከዶክተሩ ጋር ሀና ኃላፊነቱን ወስዳ የተፈራረሙበትን ፊርማ ወይዘሮ ሜላት ይዛ ሀናን እንግዲህ መቀመቅ ለመክተት እየተዘጋጀች ትገኛለች። ሀና ደግሞ ደምንባ እያለቀሰች ትገኛለች። ግን ደግሞ እውነታውን ለመናገርም ሀና ፈልጋለች። ምክንያቱም እዛ ቤት ውስጥ ያለው ፎቶ ወይዘሮ ሜላት ሀሴት ሀሴት እያሉ የሚያለቅሱት የሀና እንደሆነ ወይም ደግሞ ራሷ ሀና እንደሆነች በደንብ ተረድታለች። ሀና ያላወቁት የወይዘሮ ሜላት ቤተሰብ በሙሉ ሀና ቤተሰባቸው ወይም ልጃቸውና እህታቸው መሆኗን ባያቁም፣ ሀና ግን የእነርሱ ልጅ መሆኗን በደንብ ታውቃለች። ግን ደግሞ አባቴ ነው እዚህ ደረጃ ያደረሰኝ። አባቴን ጥዬ የትም ቦታ መነቃነቅ የለብኝም። ሌላ አሁን እናት ነኝ ተብዮ መታ እንድትነጥቀኝ አልፈልግም። ሌላም ችግር እንዲፈጠር አልፈልግም። አባቴም ልጄን እኔ ነኝ ያሳደግኳት በማለት ሌላ ችግር ይፈጠራል በማለት ሀንቹ የምቃርጋ ይዛለች። ግን ደግሞ ሊረዷት ያልቻሉት ነገር ቢኖር ወይዘሮ ሜላት በጣም እያበዙት ነው እና ሀና ከመምጣቷ በፊት ከቤት ውስጥ ያለው ከልጃቸው ሰላም ጋር ምንም አይነት መግባባት እንደሌለ ሁላችንም እናውቃለን። ሀና መታ ግን ነገሮችን በእያንዳንዱ መንገድ እናት ካጠፋች እናት ናት ብላ ተንበርክከው ልጆቿ ይቅርታ እንዲጠይቋት ብዙ ነገር እያደረገች ሰላማቸውን እና ፍቅራቸውን መልሳላቸዋለች። ግን ወይዘሮ ሜላት አሁንም ሩጠው ለሀና ያላቸው አመለካከት በመካከል ጥሩ ቢሆንም አሁን ደግሞ ወደ መጀመሪያው ተቀይሮ እንዴት ብትደፍረኝ ነው እነዚህ ያደረገችው እያሉ ያዙ ይልቀቁ ይላሉ። ጆሮ ደግሞ እንግዲህ ማንም እውነታ አግኝቶ ከዛ ከእስር ቤት ሊያስወጣው የቻለ ሰው የለም። ጆሮ ምስኪን እስር ቤት አሁን እየተሰቃየ ይገኛል። አባትያውም እሱ መውጣት የለበትም እያለ ለመንግስት ወይም ለፖሊሶች ለመንግስት አካሎች በሙሉ ጉቦ እየሰጠ እዛው መበስበስ አለበት እያለ ነው ግን እውነት ትዘገያለች እንጂ ተደብቃ የምትቀርበት አጋጣሚ አይኖርም ይሄ ሁሉ እውነት ወጥቶ ጆሮ ሰላም ወጥቶ ከሀና ጎን ይሆናል የሚለው ነገር ጥያቄ ይሆንብናል ጆሮ በእርግጥ በጣም መልካምና ለ ሀና አባትም ለሀናም አስፈላጊ ሆኖ ከጎኗ መቆም በሚችልበት ሰዓት መሆንም አለብ በሚልበት ባሰበው መንገድ ቢጓዝም ግን ደግሞ ሊሳካለት አልቻለም። አባትያው በጣም መጥፎና ክፉ ነው። እንግዲህ የጆሮ የአባትያው ልጅ ደግሞ ሀናን አጊታ እውነቱን ዝርዝር አድርጋ ነግራታለች ማለት ነው። እሱም ምንድን ነው ጆሮ እንደታሰረ እናም እንደውም ደግሞ ስሙ መዝገቡ ቢሆንም ግን ደግሞ እኔ መዝገቡ የሚባል አላውቅም ስትል፣ ሀኒ ነው። መዝገቡ እናንተ ማን ነው የምትሉ? ጆሮ እሱ ነው በቃ። እናቴ ከመሞቷ በፊት ይቅርታ ጠይቅልኝ ብላይ በዛ ነው ያገኘሁት። ያሳሰረው አባቴ ነው። ገንዘቡ ይቅርብህ ብለውም አልችልም በማለት ነው የታሰረው። እና አሁን ይህ ሁሉ ቢያንስ እቢሮ ማነው እስር ቤት ሄደሽ ያለውን ነገር አጣርተሽ መምጣት አለብሽ በማለትም ነገረቻት። ማለት ነው እንግዲህ ሀንቹም የሰማችሁም ማመን አቃታት። ይህ ሀና አባታት ኖላዊ ደግሞ የጆሮን መታሰር የጆሮን እንደዚህ መቀመቅ ገብቶ መጥፋታቸው መጥፋቱ ያሳሰባቸው በጣም ጭንቀት ላይና ጤናቸው እየተቃወሰ ይገኛል ማለት ነው። ቻናሉን ሰብስክራይብ እያደረጋችሁ ቪዲዮውን እስከ መጨረሻው ተከታተሉ።